እንደምንድን ናችሁ? እኔ ሰላም ነኝ። ቅድም ፌስቡክ ላይ ለጻፍኩት ጽሁፍ አንድ ወንድሜ የሰጠው ኮመንት አለ። ለዛ ምላሽ ለመስጠት ትንሽ ለጽሁፍ ረዘም ስለሚል በቪዲዮ መጥቻለሁ። ምን ይላል ጽሁፉ? ከአጢአት ሊያሰረይ የሚችለው ኢየሱስ የሚለው ስም ብቻ ነው፣ እግዚአብሔር የሚለው ስም ቢሆን አጢአት ሊያስተሰረይ አይችልም ለሚለው ጥያቄ ላይ ጥሩ ኮመንት የሰጠ ወንድም አለ እያሱ ይባላል አመሰግናለሁ ለመልሶ ነገር ግን አንዳንድ ነገሮችን ለማለት እፈልጋለሁ። እኔ ኢየሱስ እግዚአብሔር አይደለም ለማለት አይደለም በስላሴ ላይ ጥርት ያለ ግንዛቤ አለኝ። አንድ አምላክ እግዚአብሔር ሶስት አካላት ያሉት ማለት ነው አብ ወልድ መንፈስ ቅዱስ አብ እግዚአብሔር ነው። ወልድ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው። ነገር ግን አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም ማለት ነው። በመለኮትነት በአምላክነት አንድ ነገር ግን በሶስት ፐርሰን ማለት ነው። ሶስት አካል ያሉት አንድ አምላክ እናመልካለን። ነገር ግን እኔ ለማለት የፈለኩት እግዚአብሔር ስም የለውም። ምን ለማለት ፈልጌ ነው? በአማርኛ እንደምንለው፣ በአማርኛ ሁሉንም እግዚአብሔር ብለን ነው የምንጠራው። ነገር ግን መጽሐፍ ቅዱስ በተጻፈበት ብሉይ ኪዳን በተጻፈበት በእብራይስጥ ኤደን ስንመለከት፣ እግዚአብሔር ከድርጊቱ ጋር ወይም ሊሰራ ካለው ነገር ጋር ነው ስሙን የሚነግራቸው። በዛ ፍጥረት አንድ ላይ ኤሎሂም ይለዋል። ደን በእብራይስጡ ስንመለከት ኤሎሂም ይለዋል። ምን ማለት ነው? ኃያላን አማልክት ማለት ነው። ኤሎሂም የሚለው ቃል ለአንድ አምላክ ሳይሆን ኃያላን አማልክት ይለዋል። ኤሎሂም ሰማይና ምድርን ፈጠረ ይላል፣ ፈጠሩ አይልም። በአምላክነት ሶስት አለመሆኑን የምናየው ኤሎሂም ኃያላን አማልክት ፕሩላር እንደሆነ ሲንግል እንዳልሆነ፣ ኤል ቢሆን አንድ ነው። ነገር ግን ኤሎሂም ሲል ኃያላን አማልክት ይላል። ከዛ ነው ወደኋላ መጽሐፍ ቅዱስን ሄደን ስንሄድ ሶስት እንደሆኑ አካላቶቹ አብ፣ ወልድ፣ መንፈስ ቅዱስ ነገር ግን አንድ አምላክ እንደሆኑ ያሳየናል ማለት ነው። ኤሎሂም ነው ስሙ እንዳንል ደግሞ ትንሽ ቆይቶ ደግሞ አብርሃም ጋር ይገለጥና ስም ማን ነው ሲለው ኤልሻዳይ ነኝ ይለዋል። ኤልሻዳይ የሚለው የስሙ ትርጉም የማይቻሉን የሚያስችል ማለት ነው። ዘጠና ዓመት የሆነትን ልጅ የሚያስወልድ የማይችሉትን ነገሮች ሲያስችል ኤልሻዳይ ይባላል ማለት ነው። ከዛ አሁን ደግሞ ኤልሻዳይ ነው እያለን ስሙን ስንቀጥል ትንሽ ቆይቶ ደግሞ ለሙሴ ይገለጣል። ከዛ ወደ ግብጽ ልካለው ህዝቤ ህዝቤን ነጻ ታስወጣለህ ሲለው ስም ማን ነው ሲል እኔ እኔ ነኝ ይለዋል። አያም ሁ አያም ይለዋል። ስምህን ነው ምጠይቅ ሲለው ከዛ የአብርሃም የኢስሐቅ የያዕቆብ አምላክ ነኝ ይለዋል። አያችሁ እግዚአብሔር ስም የለውም ከድርጊቱ ጋር ግን ድርጊቱን መገለጫ ወይም የሚሰራቸውን ነገሮች ለማሳየት ያለና የሚኖር እኔ ነኝ ኤልሻዳይ፣ ኤሎሂም፣ ጆሹዋ እያለ በጣም ብዙ ስሞች አሉት። ይሄ ወደ ኢየሱስ የሚለው ስም በብሉይ ኪዳን የሚታወቅ አይደለም። ሚስጥር የሆነ ስም ነው። ለብሉይ ኪዳን ሰዎች ግልጽ ያልሆነ የማይታወቅ ስም ነው። ብሉይ ኪዳን ላይ አይታወቅም። ለአዲስ ኪዳን ክርስቲያኖች የታወቀ ስም ነው። ይህ እግዚአብሔር ወይም እግዚአብሔር ወልድ ስጋን ሲለብስ እኛን ለማዳን ስጋን ሲለብስ የወጣለት ስም ኢየሱስ ይባላል። የስሙም ትርጉም መድኃኒት ነው። የሚያድን ስም ነው። አያችሁ፣ ከስም ሁሉ በላይ ስም ሰጠው ይላል። አያችሁ፣ ከስም ሁሉ በላይ ስም እንዳለውና ኃጢአትን ሊያስተሰረይ እንደሚችል ኃጢአትን ሊያጥብ እንደሚችል ይህ ኢየሱስ የሚለው ስም የእግዚአብሔር ቃል ይነግረናል ማለት ነው። ወንጌል ራሱ ስንሰብክ ኢየሱስ ያድናል ነው የምንላቸው። ያችው ኢየሱስ የሚለውን ስም መስማት መቻል አለባቸው። ኢየሱስ እንደ ሞተላቸው መስማት አለባቸው። አብ አልሞተም፣ መንፈስ ቅዱስ አልሞተም። ወልድ ነው ስጋ ለብሶ የሞተው። ያ ስለሆነ ኢየሱስ ሰው ባይሆን እኛ ልነድን አይችልም። ያችው እግዚአብሔር ወይንም እግዚአብሔር ወልድ ሰው ለሆነበት የተሰጠው ስም ኢየሱስ የሚለው ስም ነው ሊያድን የሚችለው ከዛ ውጪ እግዚአብሔር የሚለውም ስም ኤሎሂምም ሊሆን ይችላል። በአማርኛ ስለሆነ ነው እግዚአብሔር ወይም የሕዝቦች የህያዋን አምላክ ወይም የሕዝቦች አምላክ የግዕዝ ትርጉም አለው፣ ሌላ ትርጉም አለው። ያ ስም ሊያድን አይችልም። ኢየሱስ የሚለው ብቻ ነው እንጂ እኔ የስላሴ ኮንሰብቱ ታምታቶብኝ ወይንም ደግሞ ሌላ ምንፍቅና ለመናገር ፈልጌ አይደለም። አያችሁም እግዚአብሔር ሰው ባይሆን እኛ ልንድን አንችልም። ለሰውነቱ የወጣው ስም ኢየሱስ ይባላል። ኃጢያትን ሊያጥብ የሚችል ብቸኛ ስም ኢየሱስ ይባላል። ሌላ ስሞች መላእክቶች ቢሆኑ ስላሴ የሚለውም ስም ኃጢያት ሊያነጻ አይችልም። አያችሁ እግዚአብሔር አብ እውነት ነው። ለደህንነታችን አንድያ ልጁን ሰጥቷል። ደህንነት ውስጥ አልተሳተፈም እያልኩ አይደለም። አያችሁ በደህንነት ውስጥ ተሳትፏል። ነገር ግን ለእኛ የሞተው ኢየሱስ ስለሆነ ያ ስም ብቻ ነው ኃጢአትን ማስወገድ የሚችለው። ሰይጣንም የሚወጣው በኢየሱስ ስም እንጂ በእግዚአብሔር ስም በአብ ስም ሊወጣ አይችልም። ምክንያቱም መጽሐፍ ቅዱስ በግልጽ አድርጎ ስለሚነግረን ማለት ነው፣ እንድንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ይላል። ከዛ ሲያጠምቀው ደግሞ ተነሳ፣ ስሙን ተጥራና ከኃጢአት ታጠብ እያለ ይናገራል። ፌስቡክ ላይ ጽፍ ያለው ጥቅሶቹን እና ያ ስለሆነ እንዲህ ለማለት ፈልጌ ነው። እጅግ አድርጌ ያመሰግናለሁ። ተባረኩልኝ። ጸጋ ይብዛላቸው።